አዲሱ የኒውክሌር ጨዋታ ተጀመረ። ኢራን ከአሜሪካ ተፋጠዋል፣ ቀጣዩ የጦርነት አውድማ። በዓለማችን ላይ ኒውክሌር ከታጠቁ አገራት መካከል ኢራን አንዷ ነች። ኢራን ሁለት ዩራኔ ማበልጸጊያና በርካታ የምርምር ማዕከላት ያላት ሲሆን፣ ከዩራኔ ማበልፀጊያ እስከ ኒውክሌር ኃይል ማመንጫነት ይውላሉ። ታዲያም ከሰሞኑ የኢራን የኒውክሌር ጣቢያ የሚመለከት እጅግ አደገኛ መረጃ ወጥቷል። ለመሆኑ ይህ የኒውክሌር ጉዳይ የሚመለከተው ና ያወጣው ሚስጥረው የተባለው ና ኳታር ያጋለጠችው ሚስጥር ምንድን ነው? ለኢራን የደረሰ አዛቻ ና መዘዙስ ምን ሊሆን ይችላል? ለምንስ ነው ኳታር አጥብቃ ያስጠነቀቀችው? በዚህ የኢራን የኒውክሌር ጉዳይስ ምን አዲስ ነገር አለ? በትንታኔ የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያል ወደ መረጃው እናሸጋግራችሁ። የኳታር ጠቅላይ ሚኒስተር በኢራን የኒውክሌር መስሪያ ቤቶች ላይ የሚፈጸመው ጥቃት የባረሰላጤው ውሃውን ሙሉ በሙሉ የሚበክል መሆኑን ተናግረዋል። ጥቃቱ ከተፈጸመ በኳታር በተባበሩት ኢምሬትስ እና በኩዌት ያለውን ሕይወት አደጋ ላይ እንደሚጥል ማስጠንቀቂያ ሰጥተዋል። ቀጣዩ ጦርነት ይህ የኢራን የኒውክሌር ጉዳይ ሊሆን እንደሚችል ስጋታቸውን ያስቀመጡ በርካቶች ናቸው። በተለይም ደግሞ በአሜሪካና በኢራን መካከል ሰላማዊ የድርድር ሂደት የማይቀጥልና የኢራን የኒውክሌር ጣቢያዎች የሚመቱ ከሆነ መዘዙ ለዓለም ጭምር የሚተርፍ ነው ተብሏል። ምክንያቱም ደግሞ የኢራን የኒውክሌር ጣቢያ ሲመታ የባሕረ ሰላጤው ውሃ ሙሉ በሙሉ ተበክሎ ከሚያስከትለው ጉዳት ባሻገር ኢራን አስከፊ የሆነ የአጸፋ ምላሽ ልትሰጥም ትችላለችም። አሜሪካ ከኢራን ጋር ሰላማዊ ድርድር የመፈጸም እቅድ የላትም። ይልቁንስ በኢራን ላይ የራሷን ዓላማ ለመፈጸም ነው የምትንቀሳቀሰው ሲሉ አያቶላ አሊ ሃማኒ ተናግረዋል። በፍጹም በኒውክሌር ጉዳይ የአሜሪካ ቡራኬን አንሻም ሲሉ አስረግጠውም ተናግረዋል። አሜሪካ በኢራን ጉዳይ ላይ ሁለት አቋም ይዛለች። በአልጀዚራ ላይ በተቀመጠው መረጃ መሠረት አንድም በድርድር ካልሆነም በኃይል የኒውክሌር ፕሮግራሙን የማስቆም እቅድ አለን ነው የተባለው። አያቶላ እንደሚሉ ከሆነ ዋሽንግተን ለድርድር እንቀመጥ ካለች ሌላ አዲስና በአይነቱ ልዩ የሆነ ማዕቀብ በኢራን ላይ ለመጣል አስባ ነው እንጂ ነገሮችን በውይይት ለመፍታት በማቀድ አይደለም ሲሉ አብራርተዋል። ዶናልድ ትራምፕ ገና ወደ ሥልጣን ሲመጡ የኢራን የነዳጅ አቅርቦትን ለዓለም ገበያ እንዳይቀርብ እንደሚያደርጉ ዝተው ነበር። ነገር ግን ቻይና መሰናክልና ሀሳባቸውን አሰናክላባቸዋለች። የኢራን ባለሥልጣናት ፈጽሞ ኢራንን በጉልበት ልታስቆሙ ባትሞክሩ ይሻላል ሲሉ አስጠንቅቀዋል። እርምጃ ቢወሰድ ደግሞ አጸፋውን አትችሉትም ብለዋል። የአሜሪካ የደህንነት ምንጮች ኢራን ከአሜሪካ አሊያም ከእስራኤል ሊቃጣባት ለሚችል ጥቃት አጸፋውን ለመመለስ እየተዘጋጀች ነው ሲሉ ተናግሮ ነበር። የኢራን ተመራማሪዎች በአራት ወር ውስጥ የኒውክሌር ቦምብ ለመስራት መጠመዳቸው ሲነገርም ነበር። ኒውዮርክ ታይምስ የአሜሪካ የደህንነት ምንጮችን ጠቅሶ እንደዘገበው ተቀማጭነቱን ቴህራን ያደረገ የተመራማሪዎች ቡድን በአጭር ጊዜ አቶሚክ ቦምብ መስራት የሚያስችል አዲስ አሰራር እያፈላለጉ ነው ብሏል። የኒውዮርክ ታይምስ ዘገባ ኢራን በጥቂቱ አራት አቶሚ ቦምቦችን መስራት የሚያስችል የኒውክሌር ነዳጅ እንዳላት ነው የተጠቆመው። ኢራን ቴክኒካሊ የኒውክሌር ቦምብ አላት ሲል ዓለም አቀፉ የኒውክሌር ተቋም ኤኢኤ አስታውቋል። ለበርካታ ጊዜ አወዛጋቢ ሆነ የቆየው የኢራን ኒውክሌር አሁን ላይ ግልጽ እየሆነ የመጣ ይመስላል። ዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት አሁን ላይ ኢራን ዓለምን አታላ ከሞላ ጎደል ኒውክሌር ታጥቃለች ሲል በይፋ ተናግሯል። ይህ ለእስራኤል እጅግ አደገኛ በመሆኑም ዝም ትላለች ተብሎ አይታሰብም። እስራኤል ኢራን ኒውክሌር መታጠቋን ያረጋገጥኩ ቀን ሙሉ በሙሉ ጦርነት አውጅባታለሁ ስትል ደጋግማ ስታስጠነቀቅ ቆይታለችም። የሶሪያ የበሽር አልአሳድ አገዛዝ መወገድና ድጋፍ የምታደርግለት የሊባኖሱ ሄዝቦላ አቅም መዳከም ቴራን የኒውክሌር አቅሟን ይበልጥ እንድታጠናክር ማድረጉንም ተብራርቷል። በአሜሪካ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የመቃረብ ጉዳይ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ይመክሩበታል ተብሏል። ኔታንያሁ የቴህራንን የኒውክሌር ጣቢያዎች ለማውደም በተደጋጋሚ ቢዝቱም በዋሽንግተን ምክር ሳይፈጽምበት መቅረታቸው የሚታወስ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ በኋላ ከኢራን ጋር ውጥረት ማባባስ እንደሚፈልጉ አሳይተዋል። ባለፈው ወር እስራኤል በኢራን የኒውክሌር ጣቢያ ላይ ጥቃት እንድትፈጽም ድጋፍ ይሰጣሉ ወይ ተብለው ሲጠየቁ ውጥረቱ በዲፕሎማሲያዊ ንግግር እንዲረግብ እንደሚፈልጉም ተናግረዋል። ምዕራባውያኑ ኢራን በሚስጥር የምታካሄደው የዩራኒየም የማበልጸግ የኒውክሌር ጦር መሳሪያ ባለቤትነት ለመሆን ያለመ ስለመሆኑን ይገልጻሉ። ቴህራን ግን ኒውክሌርን ለሰላማዊ አገልግሎት እንደምትጠቀም በመጥቀስ ክሱን በተደጋጋሚ ውድቅ አድርጋለች። ትራምፕ በመጀመሪያው ስልጣናቸው ዘመን ሀገራቸው ከ2015ቱ የኢራን ኒውክሌር ስምምነት ማስወጣታቸው ይታወሳል። ይህም ቴህራን የተነሱላትን ማዕቀቦች ዳግም እንዲጣሉ አድርጎ የዩራኒየም የማበልጸግ እንቅስቃሴዋን እንድትጀምር ማድረጉ ይነገራል። አሜሪካን ዳግም ወደ ስምምነቱ ለመመለስ የሚደረጉ ጥረቶች የተጓተቱ ቢሆንም የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ቴህራን ከምዕራባውያን ጋር ሁሉንም ጠቃሚ የሚያደርግ በመተባበር ላይ የተመሰረተ ስምምነት ላይ ለመድረስ ዝግጁ ናት ብለው ነበር። ታዲያ ይህንን አስመልክቶ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመር ለኢራን ጠቅላይ መሪ አያቶላ አሊ ሃማኒ በይፋ ደብዳቤ መላካቸውን ተናግረው ነበር። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉ ቆይታ ቴህራን ዳግም ወደ ንግግር ትመለሳለች ብለው እንደሚጠብቁ ገልጸዋል። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፤ በወታደራዊ አሊያም ስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ ስምምነትን እመርጣለሁ ሲሉም ነበር ያብራሩትም። የኢራን ባላንጣ የሆነችው እስራኤል ስትራቴጂካዊ አጋር አሜሪካ ቴራንን ወደ ድርድር ተመልሳ ስምምነት ካልፈረመች ምን ሊፈጠር እንደሚችል በዝርዝር ባይጠቅሱም ሌላ ኒውክሌር የታጠቀ ሀገር እንዲኖር አንፈቅድም ብለዋል። ኢራን በትራምፕ ተልኳል ስለተባለው የድርድር እንጀመር ደብዳቤ እስካሁን አስተያየት አልሰጠችም። ፕሬዚደንት ትራምፕ በመጀመሪያ የሥልጣን ዘመናቸው ኢራን ከአምስቱ የጸጥታ ምክር ቤት ቋሚ አባላትና ከአውሮፓ ሕብረት በፈረንጆቹ 2015 ከተፈራረመችው የኒውክሌር ስምምነት ሀገራቸውን አስወጥተው በቴህራን ላይ ደግም እቀባ እንዲጥሉ ማድረጋቸው ይታወሳል። በመካከለኛው ምስራቅም ሆነ በመላው ዓለም የተጀመሩ ግጭቶችና ጦርነቶችን በማስቆም ሰላም ሰሪ መሪ በመባል ታሪክ መታወስ ይፈልጋሉ የሚሉ ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ከቴህራን ጋር መደራደር እንደሚፈልጉ ማሳወቃቸውን ሮይተርስም አስታውቋል። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ሲሉ በተደጋጋሚም ተናግረዋል። ቴህራን በበኩሏ ለትራምፕ ሁለት አይነት መልሶች ስሰጥ ቆይታለች። የሀገሪቱ ጠቅላይ መሪ አያቶላ አሊ ሃማኒ ትራምፕ ስምምነቱን ቀዶ ጥሎታል፣ ከአሜሪካ ጋር መደራደር እንደማያዋጣ በልምድ አረጋግጠናል ባይናቸው ለዘብተኛው ፕሬዚደንት መሱድ ፔዚሽኪያን እና የኢራን የውጭ ጉዳይ ሚኒስትር ደግሞ ዋሽንግተን የሁለቱንም ሀገራት ጥቅም የሚያስጠብቅ ስምምነት የምታቀርብ ከሆነ ለመደራደር ዝግጁ መሆናቸውን ገልጸዋል። በቻይና አደራዳሪነት ከቴሄራን ጋር ግንኙነቷን ለማደስ የተስማማቸው ሳውዲ አረቢያ በቅርቡ አሜሪካና ኢራንን ለማቀራረብ ፍላጎት እንዳላ ማስተዋወቋ ይታወሳል። የቴሄራን አጋር ሩሲያም ዋሽንግተንና ቴሄራንን ለማሸማገል ጥሪ ማቅረቧ ተዘግቧል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ከኢራን አምባሳደር ካዛም ጃላኒ ጋር ሲመክሩ ክሬምሊን ኒውክሌር የሚያነታረጋቸው ሀገራትን ለማስማማት ቁርጠኛ መሆኗን አስታውቀዋል። ነገር ግን ኢራን የምን ደብዳቤ ነው የምትሉት ስትል ምዕራብ ዓለሙን ኩም አድርጋለች። ኢራን የአሜሪካው ፕሬዚደንት ዶናልድ ትራምፕ ልኬዋለሁ ያሉት ደብዳቤ አልደረሰኝም ብላለች። በተባበሩ መንግስታት ድርጅት ተመድ የኢራን ቋሚ ተልዕኮ ሀገሪቱ ከአሜሪካው ፕሬዚደንት ትራምፕ ምንም አይነት ደብዳቤ አለመቀበሏን በትላንትናው ዕለት ገልጿል። የኢራን የዲፕሎማሲ ተልዕኮ ይህንን ያለው ፕሬዚደንት ትራምፕ በኢራን ኒውክሌር ፕሮግራም ላይ ንግግር በሚጀመርበት ጉዳይ ለኢራኑ ጠቅላይ ሚኒስትር አያቶላ አሊ ሃማኒ ደብዳቤ ማለካቸውን መግለጻቸውን ተከትሎ ነበር። ፕሬዚደንት ትራምፕ ከፎክስ ኒውስ ጋር ባደረጉት ምልልስ ከኢራን ጋር የኒውክሌር ስምምነት ላይ መድረስ እንደሚፈልጉና ለሀገሪቱ አመራር ደብዳቤ መላካቸውን ተናግረዋል። ፕሬዚደንቱ አክለውም ለኢራን የተሻለ ስለሚሆን ቴራን ንግግር ለማድረግ ትስማማለች የሚል ተስፋ አለኝ ብለዋል። ደብዳቤውን ያገኙታል ብዬ አስባለሁ ሌላው አማራጭ ሌላ ነገር ማድረግ ነው። ምክንያቱም ሌላ የኒውክሌር ጦር መሳሪያ እንዲኖር አንፈቅድም ብለዋል ትራምፕ። በ2015 ኢራን በኒውክሌር ፕሮግራሟ ላይ ገደብ እንድትጥል በምትኩ ማዕቀብ እንዲነሳላት ከስድስት የዓለም ሀያላን አገራት ጋር ስምምነት ፈርማ ነበር። ነገር ግን አሜሪካ በ2018 ከስምምነቱ በመውጣት ማዕቀቦቹን መለሰ በመጣል ምክንያት ኢራን የተወሰኑ የኒውክሌር ፕሮግራሞችን ድጋሚ እንድታስጀምር አስገድዷታል። ስምነቱ በድጋሚ ለመጀመር የተደረጉ ጥረቶች ስኬታማ አልሆኑም። የኢራን ባለሥልጣናት ኢራን ከአሜሪካ ጫና፣ ማዕቀብ ስር ሆና ንግግር ማድረግ አትችልም ሲሉ ይደመጣሉ። ኢራን ካሏት የኒውክሌር ጣቢያዎች የተወሰኑትን እናንሳ። ናታንዝ የኢራን የኒውክሌር መርሃ ግብር የጀርባ አጥንት ነው። ዋናው የማበልፀጊያ ማዕከል ነው። ሌላው ደግሞ አራክ የሚባል ሲሆን ፕሎቶኒየምን ያመርታል። በኒውክሌር የጦር መሳሪያ ውስጥ ጥቅም ላይ የሚውል ነው። ቡሹር የኤሌክትሪክ ኃይል ያመርታል። በኢራን ላይ የመጀመሪያው የኒውክሌር ኃይል ማመንጫ ጣቢያ ነው። ኢራን እነዚህና ሌሎች መሰል የኒውክሌር ማብለያ ጣቢያዎች አሏት። ከዚህ ቀደም ኢራን የኒውክሌር መሳሪያ የላትም የሚል ድምዳሜ ላይ ላለመድረስ አይቻልም ሲሉ ትንታኔዎች ሲወጡ ነበርም። ምክንያቱም ኢራን ሚስጥራዊ ሀገር ናት። ይህ ብቻ አይደለም። የኢራን ሳይንቲስቶች በድብቅ በኢራን ጥልቅ ዋሻዎች ውስጥ የኒውክሌር መሳሪያዎች እየሰሩ እንደሆነ የምዕራባውያን ሚዲያዎች ሳይቀርብ በተለያየ ጊዜ ዘግበውታል። እስራኤል በተደጋጋሚ ኢራን የኒውክሌር መሳሪያዎችን እያበለጸገች ነው፣ መረጃም አለኝ ስትል ትደመጥ ነበር። የኒውክሌር ተቆጣጣሪ ተቋም እንደገለጸው የኢራን በዩራኒየም የበለጸገ ኒውክሌር ክምችት የኒውክሌር ቦምብ ለመስራት የሚያስፈልገው ክምችት መጠን 22 እጥፍ በላይ ደርሷል ተብሏል። ስለዚህ ኢራን ከዚህ በኋላ ኒኩለር የላትም እያሉ ማታለል ያበቃል ብለዋል። ተቋሙ ኦስትሪያ ቬኒ ካለው ማዕከሉ ሆኖ እንደገለጸው የኢራን ዩራኒየም 60 ፐርሰንት በላይ ከበለጸገ ቆይቷል ብሏል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንደገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የዶል ምልክቷ መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን።